የከፍታ አምላክና የሕይወት ስኬት በሚል አርዕስት ነው ዛሬ የምንነጋገረው። ያገረው በመጽሐፈ መዝሙር መዝሙር 43 ቁጥር 3 ላይ እንዲህ የሚል ቃል አለ። ብርሃንህንና እውነትህን ላክ፣ እነርሱም ይምሩኝ፣ ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ ይላል። ብርሃንህንና እውነትህን ላክ፣ እነርሱ ይምሩኝ፣ ወደ ቅድስና ወደ ቅድስና ተራራና ወደ ማደሪያ ይወሰዱኝ። በመጽሐፍ ቅዱሳችን እንደምናየው እግዚአብሔር ብዙውን ጊዜ ክብሩን የገለጠባቸው ስፍራዎች ከፍተኛ ቦታዎች ናቸው። ከፍተኛ ቦታ ስንል ተራራነት ያላቸው ከፍታ ያላቸው ማለታችን ነው። አብርሃም በሞሪያ ምድረ በዳ በሚገኝ በአንድ ተራራ ላይ ነው ልጁ መሥዋዕት ለማድረግ የቀረበው እግዚአብሔርን እዛ እንዲያቀርብ ስለጠየቀው ማለት ነው። ዘፍጥረት ሀያ ሁለት ሁለት ላይ እንደምናየው ሙሴ የአማቱን የዮቶርን በግ በኮሬብ ተራራ ላይ ሲጠብቅ ነው እግዚአብሔር በእሳት ነበልባል የተገለጠለት፣ ዘጸአት ሶስት ላይ እንደምናየው ሶስት አንድ ላይ። ሙሴ የእግዚአብሔርን ትእዛዝ የተቀበለው በሲና ተራራ ላይ ነው። አስርቱን ትእዛዝ የተቀበለው ሲና ተራራ። ጌታችን የሱስ ክርስቶስን ወደ ረጅም ተራራ ወስዶ ለሶስቱ ደቀ መዛሙርት ክብራቸውን እንደገለጠላቸው በማቴዎስ 17 ላይ እናያለን። ከአንድ እስከ ሁለት ባለው ክፍል ዳዊት በዝማሬ ምን ይላል? ብርሃንህንና እውነትህን ላክ፣ ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ ይላል። ብርሃንህንና እውነትህን ላክ፣ ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ ይላል። እግዚአብሔር ከፍ ያለ አምላክ ነው። ከፍ ያለ ቦታ ላይ ይገኛል ማለት ነው። ንጉሥ ዖዝያን በሞተበት ጊዜ እግዚአብሔርን በረጅምና ከፍ ባለው ዙፋን ላይ ተቀምጦ አየሁት። የልብሱም ጫፍ እና ዘርፍ መቅደሱም ሞልቶት ነበር። አንዱም ለአንዱ ቅዱስ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች ይላል ኢሳይያስ 6፥13 ላይ። በአብያተ ክርስቲያናት የእግዚአብሔር ቃሉ የሚሰበክላቸው አውደ ምህረቶች ወይን መሠዊያዎች ከፍ ብለው ነው የሚታዩት። እነዚህም የምሕረት ማወጫ መድረኮች የእግዚአብሔር ክብር የሚገለጥባቸው ቦታዎች ናቸው። እነዚህ ስፍራዎች የእግዚአብሔር ቃል ይታወጅባቸዋል። የምሕረትና የይቅርታ እንዲሁም የምስራች የጸጋ ቃል ይሰበክባቸዋል። እግዚአብሔር የከፍታ አምላክ ነው ማለት እንችላለን። ከነዚህ ስፍራዎች፣ ከከፍታ ስፍራዎች የሚናኙ ቃሎች በተለይ በተለያዩ መገናኛ ብዙሃን ዘዴዎች ወደ ተለያዩ ስፍራዎች ይደርሳሉ። በመኃሌ ሰለሞን ላይ ምዕራፍ ሁለት ቁጥር ስምንት ላይ እንደጠቀሰው የውዴ ቃል በተራሮች ላይ ሲዘል በኮረብታዎች ላይ ሲወረወር ይመጣል ይላል። የውዴ ቃል በተራሮች ላይ ሲዘል በኮረብቶች ላይ ሲወረወር ይመጣል የሚል ቃል ከነዚህ ፍራዎች ከፍ ከነዚህ ከፍታ ስፍራዎች ከሰሙት ቃል የተነሳ ብዙዎች በንስሐ ወደ ጌታ መጥተዋል። ብዙ ብዙ ዜጎችም ጌታን አውቀው በተቀበሉት እውነት ለክርስቶስ ወንጌል ምስክር ሆነዋል። የእግዚአብሔር ቤተ ክርስቲያን መድረኮች የተከበሩ በመሆናቸው እግዚአብሔር ሙሴን ምናለው የቆምክበት ስፍራ የተቀደሰች ናትና ጨማን አውልቅ እንዳለው እና ወደ እግዚአብሔር የአገልግሎት መድረክ ወይም አውደ ምሕረት ወጥተን የእግዚአብሔርን ቸርነትና ምሕረት ስናወጭ ከእግዚአብሔር ክብር መገኘት የተነሳ በጥንቃቄና በአክብሮት ልንቆም ይገባል ማለት ነው። እግዚአብሔር ሙሴን ጫማ የቀንስባት ምድር የተባረከች የተቀደሰ ጫማህን አውልቅ እንዳለው እግዚአብሔር የሚገኝበት መድረክ እግዚአብሔር የምናገለግልበት መድረክ ሁሉ የተባረከ የተቀደሰ ስለሆነ አክብሮታችንን በተለያየ መንገድ እንገልጻለን ማለት ነው። የጸጋ ጊዜ ነው ብለን እንደፈለግ ነው የምንሆንበት፣ ሳይሆን በትህትና በአክብሮት ለእግዚአብሔርና ለሕዝቡ ሊኖረን የሚገባውን አክብሮት ባለመንፈግ አገልግሎታችንን ልንፈጽም ይገባል። ለአንዳንድ ጊዜ መድረኮቻችንን በጥንቃቄ ልንጠቀምባቸው ይገባል። እግዚአብሔርን በመፍራትና መዋቱ ልንጠቀምባቸው ይገባል። ተመቸን አገኘን ብለን እንደ ልብ የምናወንበት ሳይሆን በፍርሃትና በመንቀጥቀጥ እግዚአብሔር ልናገለግል ይገባል ማለት ነው። በየዕለት ኑሯችን ጌታን በህይወታችን ምን ያህል እናከብረዋለን ንግግራችን ለሰዎች ንግግራችንና ለሰዎች ያለን ፍቅርና አክብሮት በማያውቁ እና በማናውቃቸው መካከል ስንገኝ በምን ያህል ታማኝነት ጌታን እናስከብራለን። በምናውቃቸው በምናውቃቸውና በማናውቃቸው በተለያዩ አካባቢዎች ስንሄድ ምን ያህል ጌታን እናስከብረዋለን። የውጭ አልጋ የቤት ቀጋ እንደሚባለው ቤተሰባችንን የምንዋጋ የምንቆረቁር ሳንሆን ጌታን የሚያስከብር ህይወት በቤተሰባችን መካከል ሊታይብን ይገባል። ከፍ ያለ አምላክ በህይወታችን ሲከብር ደስታና ሰላማችን ይበዛል። በሰው ያልታሰበ ድንቅ ነገርም በህይወታችን ይፈጽ ይፈጽማል የከፍታውን አምላክ በህይወታችን ስናከብረው እና ስናስከብረው የእኛ ህይወት ከእድገት ወደ እድገት ከበረከት ወደ በረከት ከፍ ይላል ማለት ነው። በአዲስ ኪዳን እንደዚህ ያለው የህይወት ተራራ እግዚአብሔር የሚገለጥበት ነው። ስለዚህም ብርሃንህና እውነትህን ላክ ወደ ቅድስና ተራራ ይውሰዱኝ ስለሚል የየዕለት ራዕይና ህይወታችን መሪ ብርሃን ጌታን የሚያስከብር ሊሆን ይገባዋል ማለት ነው። ቅዱስ ጴጥሮስም ስለ ዳንበት ጸጋ ሲናገር ከአባቶቻችሁ በወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብርና በወርቅ ሳይሆን ነውርና እድፍ በሌለው በክቡር የክርስቶስ ደም እንደተዋጃችሁ ታውቃለ በመስቀል ላይ በከፍታ ቦታ ላይ በቅራኔው መስቀል ላይ በተሰቀለው በጌታችን በኢየሱስ ክርስቶስ ደም ነው የተዋጃችሁት፣ እንጂ ከአባቶቻችሁ በወረሳችሁት ወግና ስርዓት አይደለም፣ ወይም በብርና በወርቅ አይደለም። ነውርና ድበር የለበት በክቡረ ክርስቶስ ደም ነው የተዋጃችሁት። ይሄ ክቡረ ክርስቶስ ደም ከፍ ባለ ቦታ ላይ ፈሰሰልን። እኛም የዚህ ተጠቃሚ ሆን በክቡር ደግሞ የተዋጀን አገልጋዮች ክብሩን ጠብቀን ልናገለግለው ይገባል። ወደ እግዚአብሔር ፊት በምንቀርበት ጊዜ በአክብሮት በፍርሃትና በምንቀጥቀጥ እግዚአብሔርን በጸጋ የዳን ብንሆንም እንኳን የተቀበልነው ጸጋ ትህትናን ሊያላብሰን ይገባል። ማለት ኢየሱስ የእግዚአብሔር ምስጢር ነው። የጌታችን ኢየሱስ ክርስቶስ በስጋ መገለጥ ከዘላለም ተሰውሮ የነበረው እግዚአብሔር ምስጢር ነው። ስለ ሥነ ፍጥረት መጽሐፍ ቅዱስ ሲናገ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና ቀጥሎ ብርሃናትን ጠፈርን ሰማይን የዘርፍሬንና የሚያፈራ ዛፍን ፀሐይንና ጨረቃን ከዋክብትን በማስከተልም በውሃ ውስጥ የሚገኙ ተንቀሳቃሾች፣ በሰማይ የሚበሩ ወፎች፣ አስነባሪዎች ሁሉ እንደየወገኑ ወገኑ ፈጥር ይላል። ፍጥረት አንድ ከአንድ እስከ ያልስና ስለ ሥነ ፍጥረት አፈጣጠርና ሂደት ሲናገር ይህ ይሁን አለ ሆኑ። ሊሆን የሚለው የአምላካችን ቃል ካለመሆን ወደ መሆን ነገሮችን ማምጣት የሚችል ኃይል ያለው ቃል ነው። ብርሃን ይሁን አለ፣ ብርሃን ሆነ። የብሱ ይገለጠ አለ፣ የብሱ ተገለጠ። ምድር ሳርና ቡቃያ ፍሬ ዛፍ ታብቅል አለ፣ በቀለ። ብርሃናት በሰማይ ጠፈር የሆኑ አለ፣ ሆነ። እነዚህ ሁሉ በዘፍጥረት አንድ ላይ ይገኛሉ። ይህ የሚያስረዳን ይሁን የሚለው የእግዚአብሔር ቃል ነገሮችን ካለመኖር ወደመኖር ማምጣት የሚችል ኃያል ቃል እንደሆነና ካለመኖር ወደ መኖር እንዳመጣቸው ነው። መዝሙረኛው ዳዊትም አቤቱ አንተ ከጥንት ምድር መሰረት፣ ሰማያትም የእጅ ስራ ናቸው ይለዋል መዝሙረ ዳዊት 102 25 ላይ። ከእነዚህ ሁሉ ቃላት የሚረዳው ፍጥረታት ሁሉ መጀመሪያ መጨረሻ እንዳላቸው፣ እግዚአብሔር ግን ጅማሬና ፍጻሜ እንደሌለ ነው። ተራሮች ሳይወለዱ ምድርም አለምም ሳይሰሩ ከዘለዓለም እስከ ዘለዓለም ድረስ አንተ ነህ ይላል መዝሙረ ዳዊት መዝሙር 90 ቁጥር 2 ላይ። ከላይ እንደምናየው በዘፍጥረት አንዳንድ ላይ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ እንደጀመረ ሁሉ የደህንነታችንም ወንጌል እንደ ዮሐንስ አጻጻፍ በመጀመሪያ ቃል ነበረ የሚል ነው። መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ብሉይ ኪዳን እንደሚናገረው ዮሐንስም በወንጌል መጀመሪያ ቃል ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ሥጋ ሆነ ብሎ ነው የሚናገረው። ያ የአምላክ ቃል ሕያው ቃል ዓለማትን የፈጠረ ቃል ሕይወት ያለውና ሕይወት የሚሰጠው ቃል ሥጋ ለብሶ ወደ ዓለም መጣ። እንግዲህ እግዚአብሔር ዓለማትን የፈጠረው በቃሉ እንደሆነ ካየን፣ እንደገና ይህ ቃል ደግሞ በመጀመሪያ የነበረና ሁሉን የፈጠረው ከሆነ ይህ ሥልጣንና ኃይል ያለው ቃል ነው ማለት ነው። ስለዚህ ቃል ማን ነው? በአጭሩ ለመመለስ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ ስለሚል ስጋ ለብሶ ወደ ዓለም ያልጣው ቃል ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር ቃል ጌታችን ኢየሱስ ክርስቶስ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረ ይላል ዕብራውያን አንድ ሁለት ላይ። ስለ ጌታችን ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት መጽሐፍ ቅዱስ እንዲህ በማለት ሰማያዊ ሚስጥሩን ይገልጣል። ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ይለዋል። ጌታችን ኢየሱስ ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ የእግዚአብሔር ምስጢር እርሱም ክርስቶስን እንዲያውቁ ገደ የእግዚአብሔር ምስጢር የሆነውን ክርስቶስን ሰዎች ሁሉ እንዲያውቁ ትገደላል፣ ይላል ሐዋርያ ጳውሎስ በቆላሲያስ ሁለት ሁለት ላይ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይታያል፣ ይላል ቆላሲያስ ሁለት ዘጠኝ ላይ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ውስጥ ነው፣ ይላል ቆላሲያስ ሁለት። በጌታችን በኢየሱስ ክርስቶስ ውስጥ ያሉትን ኳሊቲዎች ነው። ተሰውሮ የነበረ ምስጢር ነው። ይህን ሚስጥር ሰዎች ሁሉ ማወቅ አለባቸው። የመለኮት ሙላት በእርሱ ውስጥ ነበረ፣ በእውነትም በሰውነት ተገለጠ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ያለው። የተሰወረ የጥበብና የእውቀት መዝገብ ሁሉ የዓለምን ሚስጥራት የምንረዳበት፣ ዓለምን የምንመረምርበት፣ የዚህን ዓለም ከንቱነት የምንረዳበት ሚስጥር ሁሉ ያለው በጌታችን በኢየሱስ ክርስቶስ። የተሰወረ የጥበብና የእውቀት መዝገብ ሁሉ ያለው በኢየሱስ ክርስቶስ ውስጥ ነው ቆላስይስ ሁለት የተጠቀሰው የጥበብና የእውቀት መዝገብ ማን ነው? ጥበብ ምን እንደሆነች መጽሐፍ ቅዱስ ሲናገር ጥበብ ከቀይ እንቁ ትበልጣለች፣ የከበረ ነገር እንኳን አይተካከላትም። ምሳሌ 8፥11 ላይ ወለድ ብሎን ቁጥር 22 እስከ 30 በፍጥረት ስራ ውስጥ የጥበብ አስተዋጽኦ የጥበብን አስተዋጽኦ ይናገራል። ይህም የእግዚአብሔር ጥበብ የሆነው ኢየሱስ ሐዋርያው ጳውሎስ ኢየሱስን ሐዋርያው ጳውሎስ ሲገልጸው የማይታይ አምላክ ምሳሌ ነው። የሚታዩት ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት፣ በሰማይና በምድር ያለው ሁሉ በእርሱና ለእርሱ ተፈጥረዋል ይላል። በክርስቶስ ተፈጠሩ፣ ለራሱ ተፈጠሩ። ለሮሜ ሰዎች ሐዋርያ ጳውሎስ በጻፈው መልእክቱ ላይ ከዘላለም ዘመን የተሰወረ አሁን ግን የታየው ለአሕዛብ ሁሉ የታወቀ ሚስጥር እንደተገለጠ መጠን ሊያበረታችሁ ለሚችለው ብቻውን ጥበውላለሁ ለእግዚአብሔር በኢየሱስ ክርስቶስ የዘላለም ክብር ይሆን ይላሉ። ሮሜ 16 ላይ ለኤፌሶን ሰዎችም ፍለጋ የሌለውን የክርስቶስን ባለጠግነት ሰብኩ ዘንድ ከዘላለም የተሰወረ የሚስጥር ስርዓት ምን እንደሆነ ለሁሉ ገልጥ ዘንድ ነው ይላል። ኤፌሶን 38 ላይ ሐዋርያ ጳውሎስ ይህንን የእግዚአብሔር ሚስጥር የበለጠ መግለጥ እንድችል የቁላሲን ሰዎች ጸልዩልኝ፣ የክርስቶስ ሚስጥር እንድናገር ጸልዩልኝ፣ የክርስቶስ ሚስጥር እንድረዳ፣ እንዳውቅ፣ እንድናገር ጸልዩልኝ ሲልም እንግዲህ እጅግ ሰፊና ጥልቅ የሆነ የእግዚአብሔር ጥበብ ኢየሱስ ክርስቶስ ጥበብ ኢየሱስ ክርስቶስ በየጊዜው እንዴት ይገለጽ እንደነበረ ከቅዱሳት መጽሐፍት አንዳንዶችን እናያለን። አብርሃም የቃል ኪዳን ልጁን ይስሐቅን መስዋዕት ሊያደርገው ወደ ሞሪያም ተራራ በወጣ ጊዜ በልጁ ፋንታ በእጽ ሳቤቅ በተባለ ሐረግ ቀንዱ ተይዞ በምትኩ መስዋዕት ሊሆን የቀረበው የእግዚአብሔር በግ ነው በዘፍጥረት 22 ላይ እንናገኛለን። በአዲስ ኪዳን ዮሐንስ መጥምቁ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። ስለዚህ በዕፀ ሳቤቅ ቀንዱ ተይዞ ለመስዋዕት ለአብርሃም የቀረበለት በግ በልጁ በይስሐቅ ፈንታ እንደተሰዋ ሁሉ ለእኛ ለሰው ልጆች መስዋዕት ሆኖ የመጣው የእግዚአብሔር በግ ጌታችን ኢየሱስ ክርስቶስ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ መጥቦ ዮሐንስ ዮሐንስ ኢየሱስ ክርስቶስን ይገልጽ ነበር ለህዝብ ሁሉ ለሰው ሰው ያውጅ ነበር። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መስዋዕቱን የሚያስወግዱ። ያዕቆብ ወደ አባቱ ወደ አጎቱ ላባ ቤት ወደ ሶሪያ በተሰደደ ጊዜ መሽቶበት መንገድ ላይ እንዳደረ መጽሐፍ ቅዱስ ይነግረናል። በህልሙ ያየው ከምድር እስከ ሰማይ የሚደርስ መላእክት የሚወጡበትና የሚወርዱበት መሰላል ነበር ያለው። በዘፍጥረት 28 ላይ እንደምን መሰላል ከሰማይ እስከ ምድር ተዘርግቷል፣ በዛ ላይ መላእክት ይወጡ ነበር። ጌታችን ኢየሱስ ክርስቶስ አገልግሎቱ ሲጀምርና ደቀ መዛሙርቱ ሲጠራ፣ ከናት ላይ እና ከሌሎች ጋር ባደረገው ንግግር ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አላችሁ። ሲጠራቸው ሐዋርያቱም እንደዚህ ብሎ ነው የጠራቸው ሰማይ ሲከፈት በሰው ልጅም ላይ ሰው ልጆች ሲወጡና ሲወርዱ ታያላችሁ። ያ እስከ ሰማይ ተዘርግቶ ያዕቆብ ያየው መሰላል ጌታችን ኢየሱስ ክርስቶስ ነው። ስለዚህ ወደ እግዚአብሔር የምንገባበትን የምንወጣበት መሰላል ጌታችን ኢየሱስ ክርስቶስ። ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። ኋለ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 48 ላይ ያዕቆብ በህልሙ ያየው እውነተኛ መውጫና መውረጃ መሰላል ጌታችን ኢየሱስ ክርስቶስ ነው። ስለዚህ ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ እኔ መንገድና እውነት ህይወትም ነኝ። ዮሐንስ 14:6 ላይ ነው እኔ መንገድና እውነት ህይወት ነኝ፣ በእኔ በቀር ወደ አብ መምጣት አይቻልም። ሙሴ ታምራት ያደርግባት የነበረች፣ አንድ ጊዜ ደግሞ ከበትሮች መካከል ብቻዋን የለመለመች በትር የማናት? ዘጸአት 4:17 ላይ እናያለን። ከእሴይ ግንድ በትር ይወጣል የተባለለት የሙሴ ታምራቱ በትር ኢየሱስ ነው። ታምራት ያደርግባት በትር ነበረችው ሙሴ ከበትሮች መካከል ብቻዋን ተቀመጠች፣ ለመለመች ብቻዋን ተጣራታ 417 ላይ ቀጠላ ወጣች ፍሬ ወጣች ማለት ነው። ከእሴ ግንድ በትር ይወጣል የተባለለት የሙሴ ታምራቱ በትር ጌታችን ኢየሱስ ክርስቶስ ሳምሶን ወላጆቹ ወንድ ልጅ እንደሚወልዱ እርሱም እስራኤልን ከፍልስጤም ነፃ እንደሚያወጣቸው መልአኩ በነገራቸው ጊዜ ባልየው ማኑሄ ነገር በደረሰ ጊዜ እንድናከብርህ ስም ማን ነው ብሎ ሲጠይቀው፣ በመልአክ አምሳሌ የተገለጸው ማን ነው? መልአኩም ሲመልስ ምን አለ? ስሜ ድንቅ ነው ለምን ትጠይቀኛለህ? ማለት ለመሰዊያ በዘጋጀው ሳድነበሏ ላይ ወደ ላይ አረገ ይላል። ኢሳይያስ ስለጌታ በተናገረው ትንቢት ህፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢሳይያስ የሚናገረ ሁሉም ጠቀሱ ነው ጥቅስ ሁሉም የሚያመለክቱ የእግዚአብሔር በጎድ ሆነው ለዓለም ኃጢአት ራሱን የሰዋውና ለታረደው ኢየሱስ ክርስቶስን የሚያመለክቱ ናቸው ማለት ነው። እና በዳንኤል ትንቢትም የምናገኘው ሶስቱ የዳንኤል ጓደኞች አናንያ፣ አዛርያ፣ ሚሳኤል ይባላሉ። ናቡከደነጾር ላቆመው ጣዖት አንሰግድም በማለታቸው ወደ እቶነ እሳት ሲጣሉ እናያለን። ሊጥሏቸው ይዟቸው የመጡ ሰዎች እነሱን ሲወረውሩ የእሳት ወላፈን የሚጥሉትን ሰዎች ገደላ አቃጥላቸው። እነዚህ ወታደሮች ናቸው የሞቱ ሶስቱ ልጆች ግን እዛ እሳት ውስጥ ገብተው አልተቃጠሉም። እነዚህ ሶስቱ ልጆች ያዳነው ማን ነው? ናቡከደነጾር ይህንን አይቶ እንደዚህ አለ፣ እነሆ በእሳት ውስጥ ሶስት ሰዎች ጥለን ነበር። አሁን ግን የተፈቱ በእሳት ውስጥ የሚመላለሱ አራት ሰዎች አያለሁ። የአራተኛው መልክ የአማልክት ልጅ ይመስላል ብሎ ተናገረ። ይህ የአማልክት ልጅ የሚመስለው በእሳት መካከል ሐናንያ አዛርያ፣ ከሚሳኤል ጋር እሳት ውስጥ ተጥሎ የነበረው አራተኛ ሰው ማን ነው? ወልደ አምላክ የሆነ ጌታችን የሱስ ክርስቶስ ነው። የአምላክን ልጅ ይመስላል አለ ናቡከደነጾር። ጌታችን የሱስ ክርስቶስን በዚህ ምድር ሕይወቱ ሲመላለስ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ ዮሐንስ አምስት አስራ ሰባት ላይ እናያለን። እንግዲህ ይህንን በመሳሰለ ሁኔታ ጌታ የሱስ በተለያየ ጊዜና ሁኔታ የተገለጸባቸውን መጽሐፍ ቅዱሳዊ እውነቶች ከብዙ በጥቂቱ ከጠቀስን ይህን ርዕስ ለማጠቃለል የሚከተሉ ማለት እንችላለን። ክርስቶስ ኢየሱስ የአዳም መድኃኒቱ፣ ደጋፊ፣ ምርኮዙ፣ ከውድቀት የመነሳቱ፣ የአብርሃም እምነቱ፣ በጉ መስዋዕቱ፣ የኖማምለጫ መርከቡ፣ ውሃው፣ ምሳሌ ጥምቀቱ፣ የያዕቆብ ትራስ መሰላሉ፣ መውጫ መውረጃ የመላእክቱ፣ የዮሴፍ የመሸጡ በወንድሞቹ የመከዳቱ፣ ግን የህልም ፍቹ፣ የሾመቱ መሲሁን አመልካች ነው በይሁዳ የመሸጥ የመከዳቱ የሙሴ በትር የውሃ ምንጭ አለቱ የአሮን የወርቅ አክሊል ካባው ክህነቱ የኢያሱ ጽናት የካሌብ ድፍረቱ የሳሙኤል አነጋጋሪው የልጅነቱ የዳዊት ዝማሬ መሸሽ ጋንባለቱ የሰለሞን ጥበብ እውቀቱ ብልሃቱ የሳምሶን ሚስጥር የኃይሉ የጉልበቱ የኢዮብ የፈተና ሞጫ የትዕግስት የጽናቱ የኢሳያስ ትንቢት የጳውሎስ መልእክቱ የኪዳን ጌታችን ትንሣኤ እርገቱ። ወልደ አምላክ ክርስቶስ ተስፋ አለኝታችን፣ የይሁዳ አንበሳ ብርታት ጉልበታችን፣ የአምላክ ጥልቅ ምስጢር ደግሞ መዳናችን፣ ምስጋና ይድረስህ የምትመጣው ጌታችን። እንግዲህ ሁኔታዎች ባልተመቻቹበት ሀገር ሁኔታ በህይወታችን ስኬታማ የምንሆነው ለእግዚአብሔር መንግስትም የምንዘጋጀው እንዴት ነው? ስኬት ስንልስ ምን ማለታችሁ ነው? ስኬት ያቀድነው ነገር ሲከናወንልን ነው ወይም ሲሟላ ነው ነገሮች እንዳስብ ነው ሲሄዱ ነው ወይንም የሞከርነው ነገር ፍጻሜ ሲያገኝና ሲያገኝ ተሳካ እንላለን ገንዘብ የዓላማ መስፈጸሚያ ስለሆነ ብዙ ጊዜ የስኬት መለኪያ ሆኖ ይቆጠራል ዛሬ ከማንኛውም ጊዜ በበለጠ በሆነ መንገድ ተጠቅመን በአካል በማህበራዊ ኑሮ በስሜትና በስሜት እንቅስቃሴ በገንዘብ አቅም በንብረት ክምችት አስተማማኝ ደረጃ ላይ እንድንገኝ ሁላችንም እንፈልጋለን ይህ ጥያቄ የተወሰኑ ክፍሎች ብቻ ፍላጎት ሳይሆን የሴቶች፣ የወንዶች፣ የእናቶች፣ የአባቶች፣ የልጅ፣ የባህል፣ የሚስት፣ የሰራተኞች፣ የመምህራን፣ የጥበብ ሰዎች፣ የአማካሪዎች ሁሉ ጥያቄና ፍላጎት ነው። ይህን ብርቱ የስኬት ፍላጎት ይዘን ወደ ግብ ለመድረስ አማራጭ መፍትሄዎችን ሁሉ እናፈላለጋለን። አንዳንዴም ጥረታችን በሌሎች እንዲታወቅ ስለማንፈልግ ፍላጎታችንና ራሳችንን በተለያየ መንገድ ለመደበቅ እንሞክራለን። አንዳንድ የግርግዳ ጽሁፎች አሉ። ንግግራችን የምንጠቀምበት ፍላጎታችን ከመግለጫነት ይልቅ ለመደበቂያነት ነው ይላል። ዘ ትሩ ዩዝ ኦፍ አወር ስፒች ኢዝ ኖት ሶ መች ቱ ኤክስፕረስ አወር ኒድስ አስ ቱ ኮንሲል ዘም። አንዳንድ ጊዜ ፍላጎታችን ለማሟላት ወይም ለጥቅማችን መሳካት ስንል ራሳችን ከሚገባ በታችን ዝቅ እናደርጋለን። ትህትና ጥሩ ቢሆንም ስብዕና መሸጥ ሊሆን አይገባም። ለአንዳንዶቻችን ደግሞ ስኬት የማይደርስበት የሩቅ ግብ ሆኖ ስለሚታየን ራሳችን ብቁ እንዳልሆን ቆጥረን በዝቅተኛነት ስሜት እንጠቃለን በዚህ ምክንያት የጭንቀት እና የተስፋ መቁረጥ ሰለባዎች እንሆናለን። ስኬት ስንል ምን ማለታችን ነው ስኬት የተለያየ ገጽታ አለው ስኬት በትዳር ስኬት በስራ ስኬት በኑሮ ስኬት በልጆች ስኬት በማህበራዊ ህይወት በጓደኛ በጎረቤት በገንዘብ አያያዝ አጠቃቀም ሁሉ ይለካል የተሳካ ቤትና ትዳር ያላቸው በልጆች ላይሳካላቸው ይችላል። በቂ ገንዘብ ያላቸው ማህበራዊ ህይወታቸው ደካማ ሊሆን ይችላል። ሁሉ የተረፈው ባለጸጋ የጤና ጉዳይ ላይ ያስቸግረው ይችላል። ስለዚህ ስኬት ፍጹም አይደለችም ማለት በሁሉም አቅጣጫ ስኬት ያገ በአንድ የተሳካለት በሌላ ላይሳካ ይችላል ማለት ስኬት ፍጹማዊ ባለመሆኗ እንደ ተንቀሳቃሽ ኢላማ ነች ማለት ነው። ስክሰስ ኢዝ ኤ ሞቪንግ ታርጌት ይላሉ ፈረንጆች። ስክሰስ የምትንቀሳቀስ ኢላማ ነች። እንዴት ተኮዛም ሙፍታረጋለክ ማለት እንዴት ስኬታማ መሆን ይችላል? እንደኔ አስተያየት ሁለት አይነት የስኬት መንገድ አለ። አንደኛው እንደ ብዙሃን ባለጸጎች በወድም ሆነ መንገድ፣ በሚታወቅም ሆነ በማይታወቅ መንገድ ተጠቅሞ ጌታ እንደተናገረ በሰፊውና ብዙዎች በሚሄዱበት መንገድ ሄዶ ሀብትን ማግኘትና ማካበት እና ወይንም ወደ ተፈለገው መድረስ አንድ የስኬት መንገድ ነው። ሁለተኛው ግን በፈሪያ እግዚአብሔር የሚደረግ ደግሞ የስኬት መንገድ አለ። አለማውያኖች ስኬት ፍጹም ባለመሆኑ እንደ ተንቀሳቃሽ የምትሆንባቸው ሰዎች ፈሪሃ እግዚአብሔርን ያስወግዳሉ፣ ይሉኝታና የሞራል ግዴታቸውን ይጥሳሉ። ጉልበትና ስልጣን ተጠቅሞ የሚደረስበት ስለሚመስላቸው በተለያየ መንገድ ይጠቀማሉ። ስለዚህ አይነቱ ስኬት አንዳንድ አዋቂ ሰዎች ሲናገሩ ከእያንዳንዱ ሀብት በኋላ ወንጀል አለ ይላሉ። ክራይም ቢሃይንድ ኤቭሪ ፎርቹን ይላሉ። ስለዚህ እነዚህ ስለ እነዚህ አይነት ሰዎች እንዴት እንቅናለን? መዝሙረኛ ዳዊት እንዲህ ሲል ተናገርም፣ እኔ እግሮቼ ሊሰናከሉ አረማመደም ሊወድቅ ጥቂት ቀረ። ለምን የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና፣ ኃጢአትንና በደልን ተጎናጽፏት ልባቸው ከምኞታቸው ይልቅ አገኘ አፋቸውን በሰማይ አኖሩ፣ እግዚአብሔር እንዴት ያውቃል? በሉሉ ዘንድ በውን እውቀት አለን? እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ። እንዲህም አልሁ፣ በውኑ ልቤን በከንቱ አጸደቅሁ፣ እጆቼን በንጽህና በከንቱ አጠብኩ። ይልና ዝቅ ብሎ መጨረሻቸውን ይናገራል በመዝሙር 7319 በድንገት አለቁ ስለ ኃጢአታቸውም ጠፉ ይላል። በመዝሙር አንድ አራት ላይ ክፎች ነፋስ ጠርጎ እንደሚወስደው ትቢያ ናቸው ይላቸዋል። ሁለተኛ ስኬት መንገድ እግዚአብሔር በሚሰጠን ብርሃንና እውቀት ተጠቅመን የምናገኘው ንጹሕ የሕይወት ስኬት ደግሞ አለ። ይህ አይነት ስኬት በብዙ ቅዱሳን ሕይወት ውስጥ ይታያል። በመዝሙረ ዳዊት 37 16 ላይ ለጻድቅ ያለው ጥቂት ነገር ከብዙ ከኃጢአተኞች ሀብት ይበልጣል ይላል። ጥቂቱ ነገር የተባረከ ይሆንላቸዋል። ስለዚህ ነው መዝሙረኛው ለጻድቅ ያለው ጥቂት ነገር ከብዙ ከኀጢአተኞች ያሉ። እንደዚህም ካሉ ቅዱሳን መካከል ጥቂቶቹ በመጽሐፍ ቅዱስ ውስጥ እናያለን። አብርሃም፣ እግዚአብሔር አብርሃምን በስራ ሁሉ ባረከው ይላል። በከብት በብር በወርቅ እጅግ ባለጸጋ ሆነ ይላል ዘፍጥረት 13፥2 ላይ። እንዲህ አይነት የተሳካ የተስተካከለ ስኬት አለ ማለት ነው። እግዚአብሔር በመፍራት ማክበር፣ እግዚአብሔር ተገቢውን ክብርና አገልግሎት በመስጠት እግዚአብሔር የሚያከብራቸው ሰዎች አሉ ማለት ነው። ያዕቆብም በዚህ በእግዚአብሔር ፍርሃት ስለኖረ በትሬን ብቻ ይዤ ዮርዳኖስን ተሻገርኩ፣ አሁን ግን የሁለት ክፍል ሰራዊት ባለቤት ሆንኩ ይላል ዘፍጥረት 32 አስር የነገርኩህን ሁሉ እስካደርግ ድረስ አልተውህም ደግሞ ብሎ እግዚአብሔር ነግሮታል። ዳዊት ምን ይላል? እንደ አንድ ባለማረግ ሰው ቆጠርከኝ ይለዋል። አንደኛ ዜና አለ ይህ ሁሉ ስኬት ነው። የባርያን የዳዊት ቤት ጸንቷልና ይላል ነህሚያም ንጉስ በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ ነህሚያም ምንድን ያለው ንጉሱ በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ ነህሚያ ሁለት ስምንት ላይ ንጉስ የሚፈልገውን ነገር ሁሉ አሟላለት ይህንን ሲናገር ነው ይሄን በእኔ ላይ እንደሆነችው እንደ እግዚአብሔር መልካም እጅ መጠን አገኘሁ ለማለት ነው ለኢየሩሳሌም ቅጥር ስራ የሚያስፈልገውን ሁሉ ንጉሳ አርጤክስ ስለሰጠው የስራ ፈቃድ ደብዳቤ እንጨት እንዲሰጠው ስላዘዘለት ነው ነህምያ ሁለት ስምንት ላይ። እግዚአብሔር ሊረዳን ሲፈልግ በገዥዎች ፊት እንደ ነህምያ ሞገስን ይሰጠናል ማለት ነው። መርዶክዮስ ንጉስ ያከብረው ዘንድ ለሚወደው እንዲህ ይደረግለታል የሚል ቃል በአስቴር ስድስት አስራ አንድ ላይ ቁም እናያለን። እንግዲህ ከላይ እንዳየናቸው ጥቅሶች እግዚአብሔር ለቅዱሳን ሲል ሰውን ያነሳሳል፣ ነገስታቱን ጭምር እንዳይተኙ ያደርጋቸዋል። ለመርዶኪዎስ አርጤክሳስን አነሳለት። ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል ሲል ንጉስ አርጤክስ ሳማን ጠየቀው። ሀማም ሲመልስ ንጉስ ያከብረው ዘንድ ለሚወደው እንዲህ ይደረግ፣ ንጉስ የለበሰውን የከበረው ልብስ ያልብሰው ሰው ንጉስ በተቀመጠበት ፈረስ ይቀመጥ፣ የንጉስ ዘውድ በራሱ ላይ ይደረግ ብሎ ለመርዶኪዮስ እንዳመቻችለት እና ያዕቆብ ወደ ትውልድ ሀገር ወደ ከነዓን በተመለሰ ጊዜ ለወንድሙ ለኤሳው ብቻ ያዘጋጀው እጅ መንሻ የሀብቱን ብዛትና የስኬት መጠን ያሳያል። ዘፍጥረት 32 ላይ እንደምናየው ለወንድሙ ምን ይዞለት ሄደ? ከሁለት መቶ እንስት ፍየል በላይ፣ ከሀያ አውራ ፍየሎች በላይ፣ ሁለት መቶ እንስት በጎች፣ ከሀያ አውራ በጎች፣ 30 የሚያጠቡ ግመሎች፣ አርባ ላሞች፣ አስር በሬዎች፣ ሀያ እንስት አህያ እና አስር ያህል እነዚህን የመሳሰሉ ነገሮች ሁሉ ይዞ ነው ያዕቆብ ለወንድሙ ለኤሳው ገጸ በረክዳ እግዚአብሔር ባርኮታል ማለት በሰው ምድር እና እግዚአብሔር ሲባርክ በሰው ፊት ሞገስን ይሰጣል እግዚአብሔር ሲፈልግ ያልሆነውን እንዲሆን አድርጎ ይባርካል ማለት ነው ስለዚህ በእግዚአብሔር ፍቅርና በእግዚአብሔር ቅድስና ውስጥ ብንኖር እግዚአብሔር ምንም የማያሳጠን አምላክ እንደሆነ ከቃሉ መረዳት እንችላለን እግዚአብሔር የሰማነውን ቃል ይባርክልን አሜን